ስለዚህ ፈልጓል ትፈለጋለች አንድ በምንም ይሁን በምን የተመረቀች የደስ ደስ ያላት ዓለም የጠላት ሳይሆን ዓለምን የጠላች ወይም የናቀች የማትጠጣ የማትቅም የማታጨስ ግን የጨሰችና ቀዥቀዥ ያለች ሲደክማት ሳይሆን ስትረረታ የምትተኛ አድከማ የምታስተኛ ጣፋጭ የፍቅር አስማተኛ የምትሟዘዝ የማታሟዝዝ ሲበቃትም ሆነ ስትበቃ የምታቅ ቆቅ ጭቅጭቅ ማታቅ ሲመጣባት የምታመጣው ሲወጣባት የምታወጣው በዚህ ዓለም ላይ ግና የሚሉ ነገር አለ ብላ የማታምን የማታሳምን ግን በእግዚአብሔር የምታምድ ለሞት መፈጠሯን ያወቀች ልጅነትን የሰለቸች ሞንዳላ ሞንዳሊት የተሞና ደለች ኬሬዳሽን የዘፈነች ምንትሁን ምን ሴትሁን ከሴትም ሴት የሴት ልጅ ሴትሁን እናንተ ሲበቃት ልኬ መጨረታ ላይ ትገደድ ገደድ ትምጣ ትፈለጋለች። በእውነት ካለች ወንዶች የተመኙ ለታ